እንዴ እንደኛ እንደኛም ይፈራ የለም። አብርሃም ጋይዶ እኮ ስሞታ የተናገሩ ናቸው እኮ እነሱ ካልክልልን ተብለን፣ በቀደም ያልኩሽ ሩታዬ ዜዶኮ አሚራ ጋይዳ ስልጣኝ ሰጠኛለች። አሚራ ልኮ ነግራቸው

ሮማን ጋ ገባውና እንዲህ አሉኝ። እኮ ከዛን ለአንቺ ምንገዛልሽ ምን ችግር አለው? ታዲያ ለማኝ ምንድረ አበባ ለማኞች እዚህ ተሰብስባችሁ ጡረተኞች፣ የቲክቶክ አሮጊቶች በስባሳ የገማቸው የሸተታችሁ፣ ድሮ እኛንም አታስገብም አንቺ። ድንች ራስ፣ አንቺ ፓፓዬ ራስ፣ አንቺ ማንጎ ራስ ናተ ውርስ ነው እኮ ን የራሰው አሁን እኮ ስድብ ስለፈለግሽ ሰው ገዝተ ላይ አላስገባም። ሰድቤት ደግሞ መጣት በይ ለራሴ ተናድጃለሁ። ውጡ ልንሰብ ሲጂ እኔም ልውጣ እኔም ልውጣ እረኝ ምን ሁናችሁ? ምን አልኩኝ? ለዜዶ አበሻ ቀሚስ ልገዛ አላት። ከዚህ ብልብል ብሩ ውድ ነው ወደ ሳውዲ መላኪያው ማለት ነው። እና ከዛን ለልጅ ምን ልግዛላት ብዬ ሙናዋር አፍሺፎን ና አበሻ ቀሚስ ይሸጣል። የተረገመ ሙናወር ጋ እና ውሻ ገባን። ምን አወር ልብስ ልብስ ፈልጋችሁ ነው ወይስ ልትሳደቡ ነው የመጣችሁት? አለ ግማተን በስባሴ የገማክ ምን አባክህ ልብስ ክልሽ ወጣደና በየሙልጭ ውርድ ከሙነወር ቤት ካስሮ

ያውቃሉ ግሩፕ አልወድም። ዜድዬ ደስ አይለኝም ግሩፕ እንዳትወጂ ነን እራሱ ያለውእኔ ስነች ግሩፕ አልወድም። እኔ ግሩፕ ድሮም የለኝም፣ እና አልድምጫጫኬስ የምታስብት በቃ ተይ። እና እናቴ አለፈ ያ ዘመን እኮ እናቴ፣ ያለፈ እኮ። እና አብርሃም ቤት ሂጅ እኮ አንስቼ ስንስቅ ነው ያደርነው እኮ፣ ስንስቅ ስንስቅ፣ በእሱ የተነሳ እናንተ እብዶች ናችሁ አሉ።

ተንቢን አንዷ መጣች እና ልብታላችሁ እሷ ንኳ ስትለን እኛ ደግሞ እሷ ማነች ያን የእሷ ማነች ስንል የዱና ለአብርሃም እተንቢ እንዘቀዝቃለን ብለዋል። ትዝላመጣናት እንጂ የሮጠና መጣናት እንጂ ፎቶ አንሱ እኛ ነፍሳችን ማራአብርሃምን ተወቃሽ አደረገችው እንጂ እሱ ነው ተብሎ እኛ ላያለን እኛ እንደዚህ ያለው አይ እተንቢ ምን ስለሆነች ነው እንዘቀዝቃታለን ብለዋል። ምን አድርጋ ነው ወንድሙ?

አለች እንጂ፣ አለ። እነሱ ማስረጃ አገኘን ብሎ እኮ ደስ ብሏቸዋል። ማስረጃ አገኘን ብሎ እሷ የራሷን ፎቶ መጠነነ ታደርገችላቸው የልጆቹ ስም ልታጠፋ ነው። ወይኔ ድሮ እኮ እናስር ነበረ። ጉንዳን ነበር ደግሞ ሰው ቤት ስንሄድ እኮ ጉንዳን ጉንዳን ፕሮፋይል እንቀይራለን። ተመሳሳይ ነው። ዜዶን ትያን ፕሮፋይል አንዳንዴ ማቀይረ እኛ እንቀይራለን። ተመሳሳይ ነው ፕሮፋይል

እቺ ፍቅር ምትባለው በዜዶና በሩታ ተከሮ አለች አለድ ማለት እንግዲህ እሷ ልጅ ዜዶ ዘቅዝቃለች፣ እኔን ዘቅዝቃለች። ሰው ሲነፋም ግን አትወድ አያችሁ። ለምን ይናገሯቸዋል አትላለ እነዛ ከሚዘ እና ዲት ፎቶ የላቸው እነሱ ወንድ እኔ ሁሌም ነው የምለው አንጡ ነው። እስኪ እናንተ ፎቶአችሁን ቁጭ አርጉ። ቲክቶካችሁ ላይ ጀግና ጀግና ሲያጫውታቸው እንደነወርቅዬ እንደነዜድ ፎቶ ቁጭ አርጎ ነው ጀግና ጀግና መጫወት ምን ፈጣሪ ይዘግዝቃቸው።

አረ ጆከር በምንጣሙ ወይኔ ጆከር በምንጣሙ እኔ ግን ቢሰድባኝ ማርያምን ብሰድባኝ እኔ ችግር የለ ቤስ ኮሮን አድርጊያንም አልፎ አረ እኔ አልሰማትም ምን አገባኝ እኔ እኔ አልሰማትም ጌታ ሆይ ትዕግስት ውስጠኝ ወይኔ እኔ አፍራለሁ እንደዚያ ተሳድቤ ግን ገዝተኛ ከሰው ጋር አልቀመጥም አፍራለሁ ማርያምን ቲክቶክ ዘግቼ ነው የምጠፋው እንደዚህ ስደብ ጌታ ሆይ ትዕግስት ውስጠኝ ጌታ ሆይ ትዕግስት ውስጥ እናት እናት እናት እራሷ አትቀርም። እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ልበልላችሁ ልበልላችሁ ብዬ ነው ለእናንተ እንኳን ደስ አላችሁ እንኳን ደስ አላችሁ። ያንቺስ ካፍ ለላችሁ እኮ ልበልላችሁ ብዬ ነው ካላልኩላችሁ ይህ እንግዲህ የዶክተር አርበኞች አብርሺ አድናቂዎች ዋና ኮማንዶሮቹ ማለት ነው፣ ቀይ ለባሾች ናቸው እነዚህ። ቀይ ለባሽ ታውቃላችሁ አይደል? ቀይ ለባሾቹ ዛሬ የእነሱን ጀግንነት እየዘረዘሩ ነው ያምናውን ጦርነት በጣም እኮ በነገራችን ላይ ለሰው ልጅ ብለው ማለት ነው የሚዘቀዘቁና ማንነታቸውን ዝቅ ያደርጉ ማለት የአብርሽ ወደንሶች አቋማቸው እስካሁን አንድ አይነት ሆኖ ዛሬ የደረሱ በጣም ታላ ደንቃቸው አላልፍምና እነትጅ እነሩታ እነ ዜዶ ናቸው። እነ ወርቅዬ እነ ምህረት ማለት ነው። በጣም በጣም ለሰው ልጅ ብለው ህይወታቸው ለራሱ ያጡ ልጆች አሉ። ህይወት ስላችሁ ትዳር እሰቡት። ለሰው ለአብርሽ ፍቅር ብለው ማለት ነው። ለአብርሽ እና ለሩታዬ ፍቅር ብዙ ነገራቸውን ያጡ ጀግኖች ናቸው። በጣም የሚገርሙ ማለት ነው። እኔ አላረገውም። እኔ አሁን ራሴን ጠብቄ ነው የማደንቀው፣ ራሴን ዝቅ አርጌ ሳይሆን በቶክቶክም በኢትዮጵያም ባላንስ አድርጌ ነው። እነሱ ግን ሁሉ ነገራቸውን ነው የሰጡት፣ ሁሉ ነገራቸውን ማለት ነው። ምንም አይደረደሩም አይደራደሩም፣ ባብርሺ እና በሩታ ማለት ነው። ሊሊም የለችም። ይሁን ብትጠራ ሰማም፣ አልፋ አድ የተቀመጠች ፎቶ ሊሊ የሚለው ስማ ደግሞ ቀይር ነገሯት። ሊሊ የስምሽን ቀይር ይሽ ድልስ ምን ልቀይረው እንዴ? ሊሊ የሚለው ስምሽን ቀይር። የሆነች ተሳዳቢ፣ ሞጥሟጣ፣ አገር አሸባሪ ስማ ሊሊ ነው። ሊሊ የሚባል ስማ አልወድም። በጣም ባለጌትበትያቺ ሊሊ ናታ። እኛ ጋር ይመጣ ብሎክ ያደረግና ከየቤቱ ቅድስቴ ቤት አገኘኋት። ቅድስቴ ቤት ጎድበላለች። ቅድስቴ ቤት ብሎ ከረኳት ብሎ ከረኳት። ቅድስቴ ቤት አለሽ ብዬ ብሎ አኒ ሼር፣ ምንድን ነው የምታረጊልኝ? ነይ ግቢ። አኒ ፈልጋይ ነው መሰለኝ። እስኪ አንድ ውለጌታኛይው ሜንቲጂ አለ። ይሄ አንድ ቁጥር የጻፈችው ናት እና ይህን ይመስላል። በጣም ደስ የሚሉ ማለት ነው። ሲጫወቱ ለሰው ልጅ ያላቸው በቃ ችግር የለባቸውም። ደግሞ ላይ ይቅርታ ቶሎ ብሎ ይቅርታ ካደረጉ ይቅርታ ነው በቃ። ጣጣ የለም። እነሱ ጋር የጎድን ወሬ የለም፣ የኋላ ወሬ የለም። ፊት ለፊት ነው ቶክቶክ ላይ የሚጋፈጡት ማለት ነው። ይህ እንደ አይነት ሰው ጀግና ሰው ያስደስተኛል። በቃ ሽልጥጥ ሰው አልወድም በቃ፣ ማስመሰል ምናምን እንደዚ አልወድም። ትክክለኛ አማርኛ በቃ ቀጥ ቀጥ ቀጥ። ሴት ወልዶ ጀግና ወልዶ ያሳደጋቸው ማለት እነዚህ ናቸው ማለት አይፈሩ፣ ማንንም በሀቅ ነው እንጂ ለመሽለጠጥ አደለም። ማድንቅ እና ለመወደድና ለስራ አደለም ቶክቶክን እንትን ያሉት